ሰላም ጤና ይስጥልኝ ተመልካቾቻችን ይህ ሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት የኢትዮጵያ ፕሪሚየር ሊግ የ2018 የውድድር ዓመት ጅማሩን የተመለከተ ጉዳይ በዋናነት እንመለከታለን። ከውጭ በእንግሊዝ ፕሪሚየር ሊግ በስምንተኛው ሳምንት መርሃ ግብር በአንፊልድ ሮድ ስቴዲየም ሊቨርፑልና ማንቸስተር ዩናይትድ የፊታችን እሁድ የሚያደርጉትን ወሳኝ ተጠባቂ መርሃ ግብር እንመለከታለን። ፕሮግራም በመምራት እኔ ሙሴ መለሰ አብራችሁ ቆያለው። እስከ ፕሮግራም ፍጻሜ መልካም ቆይታ። ተመልካቾቻችን መግቢያ ላይ እንደገለጽኩላችሁ በዋናነት ከሀገር ውስጥ የምንመለከተው ጉዳይ ነገ ቅዳሜ የሚጀምረውን የኢትዮጵያ ፕሪሚየር ሊግ ይሆናል ማለት ነው። ይህ የ2018 የውድድር ዓመት ጥቅም 8 ቀን 2018 ዓ ም በአዳማና በአዲስ አበባና በዋሳ ከተሞች ይጀምራል ማለት ነው። በዚህ ውድድር ላይ በዘንድሮ ውድድር ዓመት ሀያ ክለቦች እንደሚተሳተፉ የኢትዮጵያ እግር ኳስ ፌዴሬሽን ይፋ ባደረገው ባሳለፈው ውሳኔ መሰረት እንግዲህ ሀያ ክለቦች በሁለት ምድብ ተከፍለው ጨዋታቸውን የሚያደርጉ ይሆናል። ምድብ አንድ ላይ ወልዋሎ አዲግራት ዩኒቨርሲቲ፣ ፋሲል ከነማ፣ ሱር ሽሬ፣ መቻል፣ ድሬዳዋ ከተማ፣ ወላይታ ድቻ፣ ሀዋሳ ከተማ፣ መቀሌ ሰባ እንደርታ፣ ሲዳማ ቡናና ኢትዮጵያ ንግድ ባንክ ይገኛሉ ማለት ነው። በምድብ ሁለት ነገሌ አርሲ፣ አዲስ አዳጊ ቡድን ነው፣ ኢትዮጵያ ቡና፣ ኢትዮ ኤሌክትሪክ፣ ባህር ዳር ከተማ፣ አዳማ ከተማ፣ ሸገር ከተማ፣ የወቅቱ የሊጎ አሸናፊ ኢትዮጵያ መድን፣ ሀዲያ ሆሳዕና አርባ ምንጭ ከተማና ቅዱስ ጊዮርጊስ ተደልለዋል ማለት ነው። የመጀመሪያ ሳምንት ዘጠኝ ጨዋታዎች በአዲስ አበባና በድሬዳዋ ነበረ ለማዘጋጀት እቅድ ተይዞ የነበረው ይሁንና ድሬዳዋ ውድድሩ ለማዘጋጀት ዝግጁ ባለመሆኑ ምክንያት ድሬዳዋ ላይ ሊደረጉ የነበሩ የመክፈቻ ጨዋታዎች ወደ ዋሳ ከተማ መዘዋወራቸውን ኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ይፋ አድርጓል ማለት ነው። በዚሁ መሰረት የመጀመሪያ አምስት ሳምንታት መርሃ ግብር ይፋ ማድረጉ ይታወሳል። ሊጉ አክሲዮን ማህበር በዚሁ መሰረት ነገ አራት ጨዋታዎች ይደረጋሉ። በሊጉ መክፈቻ ቀን ኢትዮ ኤሌክትሪክ ከሸገር ከተማ ከቀኑ ሰባት ሰዓት፣ ነገ ሊያርሲ ከአድባኖች ከተማ ቀኑ አስር ሰዓት በአዲስ አበባ ስቴዲየም የሚደረጉ ጨዋታዎች ናቸው። በሀዋሳ ዩኒቨርሲቲ ቅዳሜ ወልዋሎ አዲግራት ዩኒቨርሲቲ ከሲዳማ ቡና ከቀኑ 9 ሰዓት፣ ድሬዳዋ ከተማ ከዋሳ ከተማ ከምሽቱ 12 ሰዓት ላይ ጨዋታቸውን ያደርጋሉ። እሁድ በአዲስ አበባ ስቴዲየም ኢትዮጵያ ቡናና ቅዱስ ጊዮርጊስ ከቀኑ 9 ሰዓት ላይ የሚያደርጉት የደርቢ ጨዋታ እንዲሁ ይጠበቃል። በዚሁ ዕለት ፋሲል ከነማ ከኢትዮጵያ ንግድ ባንክ ከቀኑ 9 ሰዓት፣ መቻል ከወላይታ ድቻ ከምሽቱ 12 ሰዓት በሀዋሳ ዩኒቨርሲቲ ስቴዲየም ጨዋታቸውን የሚያከናውኑ ይሆናል። ሰኞ የመርሃ ግብር ሲቀጥል ጥቅምት አስር ማለት ነው። አዳማ ከተማ ከወቅቱ የሊጉ አሸናፊ ኢትዮጵያ ምድር ከቀኑ 7 ሰዓት፣ ባህር ዳር ከተማ ካድዬ ውሳና ከምሽቱ 12 ሰዓት ላይ ጨዋታቸውን በአዲስ አበባ ስቴዲየም ያደርጋሉ ማለት ነው። ምድረገነት ሽሬ ከመቀሌ ሰባ እንደርታ ከቀኑ 10 ሰዓት ላይ በሀዋሳ ዩኒቨርሲቲ ስቴድ የሚያደርጉት ጨዋታ የመጀመሪያ ሳምንት የመጨረሻ መርሃ ግብር ነው። ምድረገነት ሽሬ እንግዲህ ባሳለፍነው ሳምንት ስያሜውን በመቀየር እንግዲህ አዲስ ስያሜ አግኝቷል ምድረገነት ሽሬ በሚል። ከዚያ በፊት ሹል ሽሬ በሚባል ነበር የሚታወቀው ስሙን በመቀየር ለመቀየር ለኢትዮጵያ እግር ኳስ ፌዴሬሽን ያስገባው ጥያቄ ተቀባይነት አግኝቶ እንግዲህ ምድረገነት ሽሬ በሚል በዘንድሮ ውድድር ዓመት በሊጉ ላይ እየተጠራ ይቀጥላል ማለት ነው እንግዲህ ሀያዎቹ ክለቦች በ38 ሳምንታት 380 ጨዋታዎች እንደሚያደርጉ የሊጉ አክሲዮን ማህበር መረጃ ያመለክታል ማለት ነው። ሌላኛው እንግዲህ በያዝነው ሳምንት የባህልና ስፖርት ሚኒስቴር ከኢትዮጵያ እግር ኳስ ፌዴሬሽን ጋር በመሆን የዘንድሮን ኢትዮጵያ ፕሪሚየር ሊግ ውድድር ዓመት አስመልክቶ ግምጋማ አድርገው ነበር። የዚህ ግምጋማ ዋነኛ ትኩረት የነበረው ከስድስት ዓመት በኋላ ወደ አዲስ አበባ የተመለሰውን የኢትዮጵያ ፕሪሚየር ሊግ እንዴት በስፖርታዊ ዲሲፕሊን ማምራት ይቻላል በሚለው ጉዳይ ላይ ያተኮረ ነበረ። በዚህ ፕሮግራም ላይ እንግዲህ የኢትዮጵያ ባህልና ስፖርት ሚኒስቴር ሚኒስትር ዴታ አቶ መኪው ማህመድ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስ አስፈጻሚ አቶ ባህሩ ጥላውና የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ዋና ኃላፊ አቶ ክፍሌ ሳይፎና ሌሎች ጥሪት የተደረገላቸው እንግዶች በተለይም የጸጥታ አካላት ተገኝተዋል። እንግዲህ የባህልና ስፖርት ሚኒስቴር የስፖርት ለማዘርፍ ሚኒስትር ዴታ አቶ መኪዩ መሐመድ በዚህ ወቅት እንደገለጹት የኢትዮጵያ ፕሪሚየር ሊግ ዲሲፕሊኑን በጠበቀ ሁኔታ ደጋፊዎች፣ ሁሉም የስፖርቱ ባለድርሻ አካላት ስፖርታዊ ጨዋነትን አክብረው እንዲንቀሳቀሱ ጥሪ አድርጓል። ይህም እንግዲህ በጸጥታ አካላት የበኩላቸው ሚና እንዲወጡ ክለቦችም አስፈላጊውን እንደዚህ አይነት የዲሲፕሊን ጥሳቶች ሲኖሩም ግድፈቶች ሲኖሩም እርምጃ እንዲወስዱ አሳስበዋል ማለት ነው። እንግዲህ ይህንን የስራ መመሪያ ሰጥቷል። ይህን የስራ መመሪያ ተከትሎ እንግዲህ ኢትዮጵያ እግር ኳስ ፌዴሬሽን የፕሪሚየር ሊጉ አክሲዮን ማህበርም እንግዲህ ሌሎች ባለድርሻ አካላትም ይህንን መመሪያ ተቀብለው እንደሚያስተገብሩና በአዲስ አበባ ላይ የሚደረጉ የፕሪሚየር ሊጉ ጨዋታዎች በስፖርታዊ ጨዋና በተሞላበት ሁኔታ እንዲከናውኑ አበክረው እንደሚሰሩ ገልጸዋል። ማለት ነው እንግዲህ እነዚህ ባለድርሻ አካላት በተገኙበት ስብሰባ ላይ ከኢትዮጵያ እግር ኳስ ፌዴሬሽን የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የቦርድ ሰብሳቢ አባላት፣ የቦርድ ሰብሳቢ፣ የጸጥታ ኃላፊዎች፣ የፌዴራል ፖሊስ ተወካይ፣ የባህልና ስፖርት ሚኒስቴር ተወካዮች እና ሌሎች ጥሪ የተደረገላቸው እንግዶች መገኘታቸውን የባህልና ስፖርት ሚኒስቴር ለኢዜአ ስፖርት ያደረሰው መረጃ ያመለክታል ማለት ነው። ሌላኛው የኢትዮጵያ ፕሪሚየር ሊግ መረጃ ወጣ ስንል የምናገኘው የኢትዮጵያ ሴቶች ብሔራዊ ቡድን እንደ አውሮፓያን አቆጣጠር በ2026 በሚካሄደው በሞሮኮ አስተናጋጅነት 16ኛው ሴቶች የአፍሪካ ዋንጫ ለመሳተፍ ወሳኝ የዋንጫ ማጣሪያ ጨዋታውን እንግዲህ በሚቀጥለው ሳምንት ከታንዛኒያ ጋር ጥቅምት 12ና 15 ያደርጋል። ይህንን ዝግጅት ማለት ከጀመረ እንግዲህ ብሔራዊ ቡድኑ ለዚህ ጨዋታ ሁለት ሳምንታት አልፏል። በአሰልጣኝ ዮሴፍ ገብረወልድ የሚመራው የኢትዮጵያ ሴቶች ብሔራዊ ቡድን በሀገር ውስጥ ከሚገኙ ቡድኖች ጋር ቃ መለካ ጨዋታዎችን ሲያደርግ ቆይቷል። እንግዲህ ብሔራዊ ቡድኑ ካቻ የአፍሪካ ብሔራዊ ቡድኖች ጋር እድሎችን ቢያገኝም ጠንካራ ልምዶችን በማድረግ የአቋም መለኪያ ጨዋታዎችን በማግኘት እንግዲህ ቅንጅት ስራዎችን፣ የአካል ብቃት ስራዎችን፣ የመናበብ ስራዎችን እያከናወነ ይገኛል ማለት ነው። እንግዲህ የመጨረሻ ልምዶችን በያዝነው ሳምንት አጠናቆ በቀጣዩ ሳምንት ጨዋታው የመጀመሪያው ዙር ጨዋታ እንደሚደረግበት ዳሬ ሰላም እንደሚያመራ የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል ማለት ነው። እንግዲህ ብሔራዊ ቡድኑ በአበበ ቢቂላ ስቴዲየም አድዋ ጂምናዚየም እና በተለያዩ አዲስ አበባ የሚገኝ ስፖርት ማዕከላት ልምዱን እያደረገ ይገኛል። እንግዲህ የመጨረሻ ልምዶችን በቀጣይ ቀናት እንደሚያደርግና ወደ ስፍራው እንደሚያመራ ወደ ዳር ሰላም እንደሚያመራ የፌዴሬሽኑ መረጃ ያመለክታል ማለት ነው። ሌላኛው ከእግር ኳስ ወጣ ስንል የምናገኘው መረጃ የእጅ ኳስ ይሆናል። ኢትዮጵያ በዚህ ዓመት በ2025 ማለት ነው የሚካሄደውን የዓለም የእጅ ኳስ የአፍሪካ ዞን አምስት ውድድር እንታዘጋጅ መመረጧ የኢትዮጵያ እጅ ኳስ ፌዴሬሽን ያደረሰ መረጃ ያመለክታል። ይህ ውድድር እንግዲህ በአስር ሀገራት ኢትዮጵያን ጨምሮ ይሳተፉበታል። በሁለት ኤድሜር ከ18 ዓመት በታችና ከ20 ዓመት በታች ቡድኖች የሚሳተፉበት ነው። የውድድር ከመጋቢት 28 እስከ ሚያዝያ 2 ቀን 2018 ዓ.ም እንደሚካሄድ ይፋ ሆኗል ማለት ነው። እንግዲህ ይሄ ውድድር ኢትዮጵያ እንግዲህ ከውድድሩ ከመሳተፍ ባለፈ ገዝቷን የሚገነባበት ለእጅ ኳስ ስፖርትም የራሱን አስተዋጽኦ እንደሚኖሩና የሀገር ገጽታን ለመገንባት የበኩሉ ሚና እንደሚወጣ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን መረጃ የእጅ ኳስ ፌዴሬሽን መረጃ ያመለክታል ማለት ይህን ውድድር የተመለከቱ መረጃዎች ለቀጣይ ፕሮግራሞቻችን ላይ ይዘን የምንመጣ ይሆናል። በመጨረሻ የምንመለከተው አትሌቲክስን ይሆናል። እንግዲህ አርባ ሶስተኛው ጃን ሜዳ ኢንተርናሽናል አገር አቆራጭ ውድድር ህዳር ሰባት እንደሚካሄድ የኢትዮጵያ አትሌቲክስ ፌዴሬሽን በያዝነው ሳምንት ይፋ አድርጓል። ውድድሩ በ6 ኪሎ ሜትር ወጣት ሴቶች፣ በ8 ኪሎ ሜትር ወጣት ወንዶች፣ በ10 ኪሎ ሜትር አዋቂ ወንዶች፣ በ10 ኪሎ ሜትር አዋቂ ሴቶችና በድብልቅ ሪሌ ተሳታፊዎች ይሳተፉበታል ማለት ነው። የውድድሩ ተሳታፊዎች ከጥቅምት 10 ጀምሮ እስከ ዳር አንድ ምዝገባ እንዲያደርጉ ፌዴሬሽኑ ጽህፈት ቤት ፌዴሬሽኑ ጥሪ ያቅርቧል። በዚህ ውድድር ላይ እንግዲህ የሚያሸንፉ አትሌቶች በአለም አቀፍ ደረጃ በሚደረገው ዓለም አቀፍ የሀገር አቋራጭ ውድድር ላይ እንደሚሳተፉ የኢትዮጵያ አትሌቲክስ ፌዴሬሽን ይፋ አድርጓል። ይህንን መረጃ በተከታታይ እንደዚህ ይዘን የምንቀርብ ይሆናል ማለት ነው። ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ከአፍታ ቆይታ በኋላ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከዚያ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል። ተመልካቾቻችን ከውጭ የምንመለከተው በእንግሊዝ ፕሪሚየር ሊግ የስምንተኛ ሳምንት መርሃ ግብር ሊቨርፑልና ማንቸስተር ዩናይትድ የፊታችን ወደ የሚያደርጉትን ጨዋታ ይሆናል። ጨዋታ በእለቱ ምሽት 12 ሰዓት ተኩል ላይ በአንፊልድ ሮድ ስቴዲየም ይደረጋል። ሊቨርፑል በሊጉ እስካሁን ባደረጋቸው ሰባት ጨዋታዎች አምስት ጊዜ ሲያሸንፍ ሁለት ጊዜ አቻ ወጥቷል። ቡድኑ በጨዋታዎቹ 13 ግቦችን ሲያስቆጠር 9 ግቦችን አስተናግዷል። ሊቨርፑል በ15 ነጥብ ሁለት ደረጃ ላይ ይገኛል። ሊቨርፑል በመጀመሪያው አምስት ጨዋታዎች ድል ቢቀ ነውም በመጨረሻ ሁለት ጨዋታዎች በክሪስታል ፓላስ እና በቼልሲ ሽንፈት ማስተናገዱ ይታወሳል። ከዛ በፊት በጋላታ ሳራይ በሻምፒዮንስ ሊጉ ሽንፈት አስተናግዶ ነበረ። በአጠቃላይ በሶስት ጨዋታዎች ሽንፈት ማስተናገዱን ተከትሎ ሊቨርፑል እንግዲህ ከውጤት ማጣት ጋር በተያዘ ጥያቄዎች የተነሱ ይገኛሉ ማለት ነው። እንግዲህ ወደ ዋንጫ ፉክክሩም ሳይርቅ ከአርሰናል ጋር ለመወዳደር እንግዲህ ቀ የሚያደርገው ጨዋታ ወሳኝ ይሆናል ተብሎ ይጠበቃል። ተመጋጣሚው ማንቸስተር ዩናይትድ በበኩሉ በሊጉ ባካሄዳቸው ሰባት ጨዋታዎች ሶስት ጊዜ ሲያሸንፍ በተመሳሳይ ሶስት ጊዜ ተሸንፏል። በቀሪው አንድ ጨዋታ ነጥብ ተጋርቷል ማለት ነው። ቡኖቹ በጨዋታዎቹ ዘጠኝ ግቦችን ሲያስቆጠር 11 ግቦችን አስተናግዷል። በ10 ነጥብ ደረጃ ላይ ይገኛል ማለት ነው። እነዚህ ሁለቱ ክለቦች ከአንድ ክፍለ ዘመን በላይ ያስቆጠረ ታሪክ የተቀናቃይነት ያላቸው ናቸው። በ1880 ዎቹ ገዳማን የመጀመሪያ ጨዋታቸውን ያደረጉት ከዛ በኋላ እንግዲህ ለዚያን ያህል ጊዜ የቆየ ታሪክ ግንኙነት አላቸው። እስካሁን በሁሉም ውድድሮች 219 ጊዜ ተገናኝተዋል። ተመልካቾቻችን፣ በዚህ ማንችስተር ዩናይትድ 85 ጊዜ በማሸነፍ የበላይነቱን ይዟል። ሊቨርፑል 73 ጊዜ በማሸነፍ እንግዲህ ይከተላል ማለት ነው። 61 ጊዜ ደግሞ አቻ ተለያይተዋል። ሁለቱ ክለቦች በእንግሊዝ ፕሪሚየር ሊግ ባደረጓቸው 62 ጨዋታዎች ማንቸስተር ዩናይትድ 28 ጊዜ ሲያሸንፍ ሊቨርፑል 19 ጊዜ አሸንፎ 15 ጊዜ ደግሞ አቻ ተለያይተዋል ማለት ነው። በእነዚህ ጨዋታዎች ላይ እንግዲህ የሁለቱ ቡኖች እንቅስቃሴ በተለያየ መንገድ ሊታይ ይችላል። በሊቨርፑል በኩል ሊቨርፑል ከሁለት ተከታታይ ሊጉ ሽንፈት በኋላ ወደ አሸናፊነት ለመመለስና የሊጉን መሪነት ከአርሰናል ለመረከብ የሚያደርጉ ይሆናል። ማንቸስተር ዩናይትድ ደግሞ በተከታታይ ሁለተኛ ሽንፈቱም ድሉም በሩበን አምቦሪም ስር ለማስመዝገብ ጥረት የሚያደርግበት ጨዋታ ነው። ሰንደርላንድን ካሸነፈ በኋላ እንግዲህ የሁዱ ጨዋታ የሚጠበቅ ነው። ጨዋታ ካሸነፈ በሩበና አምቦሪም ስር በሊጉ ተከታታይ ሁለት ጨዋታዎችን ሲያሸንፍ የመጀመሪያው ይሆናል ማለት ነው። ቡድኑ ካለበት የውጤት ጫና አኳያ ይህ ጨዋታ ወሳኝ ነው። ሁለቱ ቡድኖች ታሪካዊ ተቀናቃኝ ናቸው። ሀያ ሀያ ጊዜ ፕሪሚየር ሊጉን ዋንጫ አንስቷል ማ ዩናይትድ ለረጅም ጊዜ ይህን ክብር ወሰን ይዞ ነበር። ሊቨርፑል ባለፈው የውድድር ዓመት የሊጉን ዋንጫ ማንሳቱን ተከትሎ እንግዲህ ከማንችስተር ዩናይትድ ጋር እኩል ያ የሊጉን ዋንጫ በማንሳት ተስተካክሏል ማለት ነው። እነዚህ ታሪካዊ ተቀናቃኞች በየትኛውም የውጤት ደረጃ ላይ ሆነው አንዱ የተሻለ አንዱም መጥፎ ቢሆን፣ ሁለቱም ተመጣጣኝ ፉክክር ላይ ሆነው ሁሌ የሚያደርጉት ጨዋታ የሚጠበቅ ይሆናል ማለት ለሁለቱም ቡድኖች ትልቅ ትርጉም ያለው ጨዋታ ነው ማለት ነው። የአርባ ዓመቱ እንግሊዛዊ ማይክል ኦሊቨር ይህንን ተጠባቂ ጨዋታ በዋና ዳኝነት እንደሚመሩት የእንግሊዝ እግር ኳስ ማህበር ያወጣው መረጃ ያመለክታል። ማለት ነው እንግዲህ ከሀገር ውስጥ የተመለከትናቸው መረጃዎች አሉ፣ ኢትዮጵያ ፕሪሚየር ሊግ ከውጭም ደግሞ የእንግሊዝ ፕሪሚየር ሊግን ወሳኝ ተጠባቂ መርሃ ግብር የሊቨርፑል የማንችስተር ዩናይትድን ጨዋታ ዳሰናል። እነዚህን መረጃዎች ሰኞ ሰኞ በምናቀርበው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም በድረ ጨዋታ ትንተና በስፋት እንመለስባቸዋለን ማለት ነው። ተመልካቾቻችን የዛሬው የኢዜአ ስፖርት ፕሮግራም እዚሁ ላይ ያበቃል። ሳምንት በሌላ ርዕሰ ጉዳይና በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸር ሰንብቱ።